መሮጥ በጣም ደስ ይላል። በዚህ ሩጫ መሳተፍ ደግሞ ልጆችም ቤተሰቦችንም ያስደስታል። ሁላችሁም ተጋብዛችኋል። ግንቦት ሶስት እሁድ ቀን ሩጫው ይካሄዳል። ከዛ በፊት ተመዝገቡ። እድሜያቸው ከ14 ዓመት በታች ያሉ ህጻናት በወንድና በሴት እየተከፋፈሉ እድሜያቸው ከ11 ዓመት በታች ያሉ እድሜያቸው ከ8 ዓመት በታች ያሉ እድሜያቸው ከአምስት ዓመት በታች ያሉ ህጻናት በእድሜ ተከፋፍለው ይሮጣሉ። ሁላችሁም ተጋብዛችኋል። በእለቱ ኢትዮጲስ ትኖራለች ኖራለች የተለያዩ አዝናኝ ዝግጅቶች ይኖራሉ። ልጆች በጠዋት መጥተው ይሮጣሉ፣ ውድድሩን ያጠናቅቃሉ፣ የማይረሳ ጊዜ ሚያሳልፋሉ። ወላጆች ቀድማችሁ ተመዝገቡ። ግንቦት 3 ለሚካሄደው የህፃናት ሩጫ ማን ነው ዝግጁ? መታችሁ ተመዝግባችሁ ተሳታፊ ሆኑ። ምዝገባው የሚካሄደው ዓለም ሲኒማና እንዲሁም ደግሞ በታላቁ ሩጫ ቢሮ ነው። ለበለጠ መረጃ 0116635757 ይደውሉ። ወላጆች እንግዲህ ለበለጠ መረጃ እዚህ ላይ ባለው ስልክ ቁጥር ይደውሉ። እንዲሁም ደግሞ ዓለም ሲኒማ ወይም ደግሞ ታላቁ ሩጫ ቢሮ በመምጣት ቲሸርቱን ማግኘት ትችላላችሁ። ሁላችሁም ተጋብዛችኋል።